በአብራኳ ክፋይ የልብ ሕመምና የሕክምና ሂደት የዛለች ናት። በመቦረቂያ ዕድሜው በልብ ሕመም ምክንያት አቅም ያጣው ታዳጊም፣ ከደቡብ ጎንደር ዞን ወረታ ከተማ የመጣቸው ሰርኬ ሙሉቀን በኢትዮጵያ የልብ ሕመም መማን ምርጃ ማዕከል ልጇን ስታስታምም አገኘናት። በተወለደ በስድስተኛ ወሩ የልብ ህመም ችግር እንዳለበት ማወቋን በማስታወስ ያለፉትን አምስት ዓመታት ልጇ በዚህ ህመም እየተሰቃየ መላ ቤተሰቡም እየተፈተነ ቀጥሏል። በተለይ ደግሞ የልጃቸው እንደ እኩዮቹ አለመሆንና እንዳሻው መንቀሳቀስ አለመቻል እናትን ሰላም የሚነሳት ነገር ነው። የእድገቱና የሰውነቱ አለመጨመር ካልሆነ ይሄና ሞኛ እንደዚህ አይልም። አሁን ግን እንትን እያደገ ሲመጣ ትንሽ ሲሄድ አልፎ አልፎ አንዳንድ ጊዜ ደከመኝ ማለት እንትን አለ ደከመኝ እንዲህ ስታመም ከባድ ነው። ግን እንደ ኩዮቹ እንትን ማለት አይችልም። በሚጫወትበት ሰዓት እንቅፋትም ከመተምም ካለው እንትን ይላል፣ ይወድቃና እንደ ኩዮቹ አሁን ትምህርት ቤት ምናምን መግባት እንትን አላለም። ያን ነገር እንትን ውስጥ ያስጨንቃል። ወርዶ አደኞቹ ጋር እኩል አለመሄዱ ያን ነገር ውስጥ ይሰማል። ያን ነገር ከባድ ነው። የልጇን ሕመም ካወቀች በኋላ ወደ ሕክምና ብትወስደውም ከሕመሙ ማገገም ያልቻለላት ሰርኬ የግሌ በምትለው ምክንያት ላለፉት አምስት ዓመታት ልጇን ወደ ሕክምና ደጋግማ በማመላለስ ማሳከም አልቻለችም። የሕክምና ማዕከላቱም አዲስ አበባ ላይ ብቻ የተወሰኑ መሆናቸው በወቅቱ ልጇን ላለማሳከም አስተዋጽኦ የጎላ ነው። ችግሩ ከባድ ነው። ስትመጣ መንገድ ላይ ብዙ ነገር አለው። ከዚህ እንኳን አሁን ማረፊያ ከሰው ተጠግተን የምታርከቤት ሰ አሁን ቤተሰብ ባይኖር ደግሞ የአልጋ የትራንስፖርት አሁን እንደ ልብ አታገኝም። በፕሌን ነው የምትመጣ። በፕሌን ስትመጣ ለልጁም ለአንተም ከፍለ የምትመጣ ልጁም ለብቻ ነው የሚከፍል እድሜው እንትን ስለሚሉ ማለት ነው። ያ ነገር አሁን ጉዳት አለ ለቤተሰብ። ያን ስታስበው በየክልሉ ቢሆን ይ ነገር በሰዓቱም ሊሰራለት ይችል ነበረ። እኔ አሁን ከስድስት ወሩ ጀምሬ ነው ከዚህ የመጣሁ ያው ግን በመሀል ስላቋረጥኩት ነው እንትን ያልኩት። እስካሁን የቆየው ከዚህ አሁን ስትመጣ ብዙ ህጻናት ነው ወረፋ የያዘ ያለ ትልልቅ ሰውም ቢኖር ህጻናት አሁን ብዙ ወረፋ አለ። ከዚያ አንጻር ነው የሚደርስ። ግና በየክልሉ በማንኛውም ክልል ላይ ቢኖር ወደዚህ የሚመጣው ህጻናት ይቀንሳል። ያን ቢኖር አሁን አሪፍ ነው እላለሁ። የልብ ህመም ከህፃን እስከ አዋቂ በሁሉም ሰዎች የሚከሰት ቢሆንም ህፃናት ስሜታቸውን ህመማቸውን መግለጽ አለመቻላቸው ህክምናውን ፈጣንና ቀላል እንዳይሆኑ ያደርገዋል። በኢትዮጵያ የልብ ህመማን መርጃ ማዕከል የሜዲካል ዳይሬክተር የሆኑት ዶክተር ኤሌዘር ኃይሌም ይህንኑ ያብራራሉ። ምልክቶቻቸውን መናገር አለመቻላቸው ልዩ ያደርገዋል። ሁለተኛ ደግሞ በተለየ ከኮንጀኒታል ሀርት ዲዞች ውስጥ ክሪቲካል የምንለዋለን በመጀመሪያው ዓመት ዕድሜያቸው የመጀመሪያው ልደታቸውን ከማክበራቸው በፊት ሳይታከም ሲቀር ህይወታቸውን ሊያሳልፍ የሚችል ህይወታቸው እንኳን ባያልፍ ህክምና ወደማይደረግለት ደረጃ ሊደርስ የሚችል የልብ አይነት ችግር አላቸው። ይሄ ፈጽሞ ልዩ ያደርገዋል። እንደ አዋቂ አይደሉም ልጆች እንደምታውቀው፣ ትንፋሻቸው መፍጠን፣ ምጡት ሲጠቡ መቆራረጥ፣ ማላብ፣ መሰል ችግሮች፣ ክብደት በሚጠበቀው መጠን አለመጨመር እነዚህን አይቶ ቤተሰብ አስተውሎ አይ የኔ እንዲህ አይነት ችግር ይኖረው ይሆን ብሎ ካልጠየቀ በስተቀር ላይገኝላቸው የሚችልበት ኮንዲሽን ይኖራል ማለት ነው ስለዚህ ልዩ ያደርገዋል የጳውሎስ ሆስፒታልና ጥቁር አንበሳን ጨምሮ የልብ ህክምና የሚሰጡ ውስን የግል ተቋማት ቢኖርም ሁሉም በአዲስ አበባ ብቻ መገኘታቸው ህክምናው ተደራሽ እንዳይሆን አድርጎታል በተለይ ደግሞ የኢትዮጵያ የልብ ህሙማን መርጃ ማዕከል ህክምናውን በነፃ የሚሰጥ ብቸኛ ተቋም መሆኑ ጫናዎች እንዲበዙበት ከ7500 በላይ ልብ ሙማን በማዕከሉ ወረፋ እየተጠባበቁ እንዲገኙም ምክንያት ሆኗል። በየአመቱ ከ1300 የማያንስ አዳዲስ ታማሚ እንቀበላለን። በየሳምንቱ ከ20 እስከ 30 ከፍ ዝቅ የሚልበት ልዩ ልዩ የአገር ሁኔታዎች አፌክት የሚያደርጉበት ጊዜ አለ። ብቸኛ ተቋም ስለሆነ ብዙ በርደን ይኖርበታል። በርደኑ በጣም ጫናው ከመብዛቱ የተነሳ ኦፕሬሽን በሰዓቱ ሳይሰራላቸው ህይወታቸው የሚያልፍ ወይም የኦፕሬሽን እድሉን አግኝተው ስንደውልላቸው በህይወት እንደሌሉ የምንሰማቸው ልጆች በብዛት አሉን። እንግዲህ ይሄ የሚያሳይህ ልብ ማዕከል ኢትዮጵያ ሙሉ ለሙሉ በአቅሙ ለመስራት ቢሞክርም በቂ እንዳልሆነ ነው። ለእኛ አይነት እንደዚህ ሰፊ ማኅበረሰብ ላለው አገር አንድ ማዕከል ብቻውን ምንም ሊያደርግ አይችልም። የተወሰነ ማስተንፈሻ ካልሆነ በስተቀር ወረፋ እየጠበቁ ያሉት ከ7500 የማያንሱ ታማሚዎች ለልብ ሰርጀሪ እንደዚሁ ለካትራይዜሽን እየተጠባበቁ ነው ማለት ነው። ማዕከሉ በተወሰነ መልኩም ቢሆን የሕክምናውን ተደራሽነት ችግር ለመቅረፍ የተለያዩ እርምጃዎችን እየወሰደ መሆኑን በመጠቆም ከጤና ሚኒስቴር እና ከተለያዩ ሀገሪቱ ዩኒቨርሲቲዎች ጋር በህብረት እየሰራ መሆኑም ተነስቷል። የልብ ማዕከል ኢትዮጵያ ዩኒቨርሲቲ የሕክምና ማስተማሪያ የሆኑ ሆስፒታሎች እና ዩኒቨርሲቲዎችን ፓርትነር በማድረግ አብረን እንድንሰራ በማድረግ እዛ ያሉ ሐኪሞችን የማሰልጠን ስራ እየሰራ ነው እዛው እንዲከታተሏቸው ከኦፕሬሽን በፊት፣ ከኦፕሬሽን በኋላ እኛ ደግሞ ኦፕሬሽኑን ሰርተን አገልግሎቱን ተደራሽ ለማድረግ በዚህ ልክ እየሰራ ነው ማለት ነው። ነገር ግን ከዚህ በላይ መስራት የሚችል አቅም እንዳለ እናምናለሁኝ። በኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል ከጤና ሚኒስትር እንደዚሁም ከሌሎች ባለድርሻ አካላት ጋር ሆኖ ከዚህ በላይ ለመስራት ዝግጁ መሆኑን በዚሁ አጋጣሚ ለማስተላለፍ ሞክራለሁኝ።